ወዲተ ወዲያ የኔ ናት። ወዲያ ያየዋት ነው። እሺ እሺ፣ መታይዲውን ነው እየቀረጥኩ ነው። መታይዲው አ መቶልኛል አንተንም እዚህ ማጭ ዱም ሳሩንም እያየሁት ልክ እንደ ዘዛ እንደ ቴሌቪዥን። እሺ እሺ፣ ጀመው